እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በጤና ደረሳችሁ ለማለት እወዳለሁ። እንደ ዞናችን በመንግስት በፓርቲ ዘርፈ ብዙ ስራዎች እየተሰሩ ያሉበት ጊዜ ነው ያለ ነው። ከተማን በተለይ ዱራሜ ከተማን ለኑሮ ለኢንቨስትሜንት ምቹ ለቱሪስት ሳቢ እንዲትሆን አቅደን እየሰራን እንገኛለን። በተለይ ጠቅላይ ሚኒስትራችን ኢኒሽቲቭ የተጀመረው የኮሪደር ልማት ስራ በተነቃቃ መልኩ ህብረሰቡን በማሳተፍ አመራሩን ከራሱ ጀምሮ በማዋጣት ንግዱ ማህበረሰብ ካለው በማዋጣት ከየትኛውን ጊዜ በላይ በተነቃቃ መልኩ እየሄደ ያለበት ሁኔታ ነው ያለው። ይሄ ተስፋ የሚሰጥ ነው። የሚያደርጉት አስተዋጽኦ እጅግ ተስፋ የሚሰጥ ለልማት የተነቃቀበት ንግዱ ማህበረሰብ ሌላውንም ለከተማው ልማት የሚያዋጣውን ህብረተሰብ ከልብ ላመሰግን እወዳለሁ። በገጠር አርሶ አደሩ ከመቼውን ጊዜ በላይ ምርትና ምርታማነቱን ለማሳደግ ከመንግስት ከፓርቲ የሚቀመጡ ኢኒሽቲቭዎችን በመጠቀም ውጤታማ የሆነ ከምግብ ፍጆታ ባለፈ ለገበያ ለማቅረብ ከመጀ ጊዜ በላይ እየሰራ ያለበት ሁኔታ እጅግ ተስፋ የሚሰጥ እንደሆነ ለማስቀመጥ ነው። ይህን በዓል ስናከብር የቆየ ባህላችን የመረዳዳት ባህል የመተጋገዝ ባህል ይህንን ማጎልበት ያስፈልጋል። የተራቡትን፣ የተጠሙትን፣ የሚለብሱትን ያጡትን በማሰብ መሆን አለበት። እኛ እየበላን ሌሎች የሚበሉትን ያጡ ወገኖች ካሉ በማሰብ በመስጠት በማብላት መሆን አለበት። እኛ እየለበስን ሌሎች የሚለብሱትን ያጡ ወገኖችን በማሰብ መሆን አለበት። ስለዚህ ብልጽግና ፓርቲ ሰው ተኮር ነው፣ በመረዳዳት በመተጋገዝ አንዱ አንዱም በመደገፍ የሚያምን ስለሆነ ይህንን በእሴታችንን፣ ባህላችንን ማጎልበት ያስፈልጋል የሚል መልእክት ይኖረኛል። በመጨረሻም በዓሉ የሰላም የደስታ፣ የመተሳሰብ ይፍሳ እንዲሆን እመኛለሁ። አመሰግናለሁ።